የሚያስፈራ ነው ሳየው ወይዬ ሲነጋ ባየው! እሷ አምላክ አይደለም ያንሰግድለትም ቻግሩል ሳማ በሄድብኘትም እንጥትንጥፍ ያለ የበቆሎ ዛላ ሰውነቱ ሽት ነው ተጠብሶ የሚበላ ውሰጪው ውሰጪው ይሁንልሽ ጤና ውሰጪው ውሰጪው ይሁንልሽ ጤና ግምባዣ ቢጤ ነው ደጅም ማስጠና ቦና ሩታዬ ጀግና ውሰጁ ውሰጁ! እስኪ እስኪ እስኪ ማነው የሚያሸንፈው ማነው? አይ ሩታዬ ጀግኒት አሙራው እኮ ነሽ አንቺ ማለት። ውይ የኔ ቆንጆ የኔ ውድ አንበሳዬ፣ ሩታዬ እንዲህ ነው የሚያምርብሽ። ምናባቱ እ እንደዚህ የመልስ ምት መስጠት ነው እንጂ ምነው ዝም ስትል። ሩታዬን እኮ ዝም ስትል በቃ እውነት ሞኝ ሞኝ አድርጋችሁ እያያችኋት ነው አይደለ? እሷ ማለት እኮ ጀግኒት የኔ ነብር የኔ አሞራ ነች። ይኸው በስነ ስርዓት ከአሁን በኋላ አፈሽን ዘግተሽ ቁጭ እናቴ። ምን አባሽ እንደዚህ ይኸው አፈሽን ታዘገልሻለች። ስለዚህ አርፈሽ ቁጭ ብት ይሻልሻል። ሴትዮዋ ተግባባን። ያቅ እንዲ ነው ምን አባሽ እንደዚህ ተቃጣይ እንደዚህ ድብንበያንቺ ምነው ዝም ስትል ጅል አስደረግሻት አይደለም ይሄው ይህንን ጉድሽን ይያርፋሽ፣ ይያት እስኪ ምን ያክል ጀግና እንደሆነች። ከአሁን በኋላ አፍሽን ታዘጋጅልሻለች፣ አንቺ ዝሙተኛ። ይነው እንጂ የመልስ ምት መስጠት። እናቴ ይኸው እንግዲህ እንደዚህ ነው። አርፋሽ ቁጭ ብትይ ይሻልሻል። አንቺ ዝሙተኛ ከአስሩ ጋር እየተጋደምሽ፣ ከአስሩ ጋር እየተለጣጠፍሽ፣ ገና አሁን ባልሽን ልቀቅልኝ፣ ልቀቅልኝ፣ ለቀቅልኝ የሰው ባልመጥቀም። አንቺ ምን ስለሆንሽ ነው? እንዳታጠናግርሽ እዛ አሁን እንደውም ታግሳሻለች፣ ብዙ ታግሳሻለች። ስለዚህ አፍሽን ብዘግ ይሻልሻል። ሴትዮዋ ሰማሽ አይደለ? ምን ትመስላለች? አመዳም የራስሽን እዛ እንዳት መሳፈጥ ከሩታዬ ጋር መሳፈጥ ይቅርብሽ። ስለዚህ አትችያትም። እሷ ነብር ነች። ገባሽ?